ሰላም ጤና ይስጥልኝ፣ ውድ የተከበራቸው የግሎባል ፋኖ ሚዲያ አድማጭ፣ ተመልካቾቻችን። ህዳር 9 2018 ዓ.ም የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። ፋኖ የጀመረውን የህልውና ትግል በድል ለማጠናቀቅ ከሰራዊቱና ከህዝቡ የቀረበለትን የአንድነት ጥያቄ በአጭር ጊዜ መመለስ አለበት ተባለም በዝርዝር የተመለከትነው ጉዳይ ነው። ይህ አማራ ፋኖ ብሔራዊ ልደቡብ አማራ ቀጠና ሳምኖ ህዝብ በሸዋ በተለያዩ አካባቢዎች ድል ተቀዳጅቷል በዝርዝር የምናስደምጣችሁ ይሆናል የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ህዝብ በተለያዩ አውደ ግንባሮች ድል ሲቀዳጅ አገዛዙን ባለስልጣን በቁጥጥር ስር ማዋሉን አስታውቋል ይህንንም መረጃ ወደ እናንተ እናድርሳለን የተማሪዎች አመፅ መነሳቱ የብልጽግናውን አገዛዝ ማስደንገጡ ተሰምቷል። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ በሚያስገድደው የብርሃኑ ነጋ መመሪያ ላይ ተቃውሞ አሰምተዋል። በጋምቤላ ክልል ማንነት ተኮር ጥቃት መፈጸሙ ተገለጸ። በጋምቤላ ክልል ማንነት ተኮር ጥቃት ተፈጽሞ የበርካታ ሰላማዊ ዜጎች ህይወት እያለፈ መሆኑ ተሰምቷል። በድጋሚ ሰላም ጤና ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እነዚህና ሌሎች አበይት መረጃዎችን በዝርዝር እያስደመጥናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝር መረጃው እናልፋለን። ፋኖ የጀመረውን የህልውና ትግል በድል ለማጠናቀቅ ከሰራዊቱና ከህዝቡ የቀረበለትን የአንድነት ጥያቄ በአጭር ጊዜ መመለስ አለበት ተባለም። ለሁለት ዓመታት የዘለቀው የአማራ ህዝብ የህልውና ትግል በብዙ ፈተናዎችና ችግሮች በድል እየገሰገሰ ቀጥሏል። በሁለት ዓመታት የትጥቅ ትግል ፋኖ ጠንካራና ግዙፍ ሰራዊት የገነባ ሲሆን አሁን ላይ ደግሞ ጠንካራዊ መካናይዝድ ጦር እየገነባ ይገኛል። በስነ ልቦናና በወታደራዊ ዝግጅት ከአገዛዙ ብልጽግና ፓርቲ ሰራዊት የተሻለው የፋኖ ሰራዊት አሁን ላይ የአንድነቱን ጉዳይ መጠየቅ ጀምሯል። አገዛዙን ለማሸነፍ በወታደራዊ ዝግጅት በቂ አቅም እንዳለው የሚነገርለት ፋኖ ትግሉን ለማሸነፍ አንድነት ያስፈልጋል ሲል ሰራዊቱ የፋኖን አመራሮች በተደጋጋሚ እየጠየቀ ይገኛል። በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ በህዝቡና በሰራዊቱ በኩል እፎይታን ያስገኘ ሲሆን፣ ለአገዛዙ ደግሞ ከባድ ፈተና ሆኖበታል። የጎንደርን አንድነት ለማደናቀፍ በአገዛዙ ብልጽግና ተልኮ የተሰጣቸው ፋኖን የደገፉ የሚመስሉ አካላት በርካታ ሙከራዎችን ቢያደርጉም ሳይሳካላቸው ቀርቷል። በተለይ በቀለመ ወርቅ ምረቴና የርጋ ሲሳይ አጀንዳ ተሰጥቷቸው ወደ ፋኖ ትግል የገቡ አካላት ትግሉን ለማዳከም በተለያዩ ማህበራዊ ሚዲያዎች የተዛባ ትርክት ቢፈጥሩም አሁን ላይ በተለያዩ አደረጃጀቶች አሉ የፋኖ አመራሮች በጊዜ ነክተውባቸዋል ተብሏል። ሰራዊቱና ህዝቡ ፋኖ ወደ አንድነት እንዲመጣና የተጀመረውን የሉና ትግል ጫፍ ለማድረስ ለፋኖ አመራሮች ተደጋጋሚ ጥያቄ እያቀረበ ይገኛል። በጎንደር የተጀመረው አንድነት በአጭር ጊዜ መጠናቀቅ እንዳለበት በሰራዊቱ በኩል ተደጋጋሚ ጥያቄ አስነስቷል። በሸዋ በሁለቱ የፋኖ አደረጃጀቶች በኩል ጥሮ የአንድነት ጅማሮ ስለመኖሩ ተመላክቷል። ነገር ግን አንድነቱ በአጭር ጊዜ መጠናቀቅ እንዳለበት ሰራዊቱ አሳስቧል። የጋራ ጠላት የሆነውን ብልጽግና ለመጣል አንድነት ያስፈልጋል ያለው የፋኖ ሰራዊት በሁለቱ የፋኖ አመራሮች በኩል ይህን አንድነት በአጭር ጊዜ እንዲቋጩ ስራ ሰጥቷቸዋል። አንድነቱን ለማጠናቀቅ አባት አርበኞችና እውነተኛ የፋኖ አመራሮች በርካታ ውጣ ወረዶችንም እያለፉ ይገኛሉ። በሸዋ የፋኖ አንድነት መልካም ጅማሮ ፍጻሜው እንዲያገኝ ህዝቡና ሰራዊቱ የበኩሉን ድርሻ እየተወጣ ሲሆን፣ አሁንም ጉዞ ተጠናክሮ እንዲቀጥል ጫናዎች ተጠናክረው መቀጠል አለባቸው ተብሏል። ይህ የአማራ ፋኖ ብሔራዊ ልደቡብ አማራ ቅጥና ሳምኖዝ በሸዋ በተለያዩ አካባቢዎች ድል ተቀናጅቷል። በትናንትናው ዕለት በኤፍራታ እና ግድም ወረዳ የአማራ ፋኖ ብሔራዊ ልደቡብ አማራ ቅጥና ሳምኖዝ አጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባ ክፍለ ጦር ደመላሽ ሻለቃ እና የሰባት ለሰባ ክፍለ ጦር ቃኞች በጠላት ላይ እርምጃ ወስደዋል። ሆኖም የአማራ ፋኖ የነጻነት ትግል ከጀመረ ጊዜ አንስቶ የአማራ ፋኖ ብሔራዊ ልደቡብ አማራ ቅጥና ሳምኖዝ የሰባት ለሰባ ክፍለ ጦር ቃኞች እና የደመላሽ ሻለቃ ካጣየ ሶስት ኪሎ ሜትር ወጣ ብሎ ተርተር በተባለው ቦታ ላይ በነበረው ውጊያ ድልን ተቀናጅተዋል። ከወደ ውጊያው የተረፈው ኃይል ህይወቱን ለማ ማትረፍ የፋኖን በትር መቋቋም ሲያቅተው እግራ ውጪ ብሎ ፈርጦ ወደ መጣበት ተመልሷል። በዚህ አውደው የአትንታጎቹ ከጠላት በንብረትም ሆነ በአካል ብዙ ጉዳት በማድረስ ከጠላት ኃይል ድሎችን አግኝተዋል። በነበረው ትንቅንቅ ፋኖ አንድ ስናይፐር ከነሙሉ ትጥቁና ከነሙሉ ተተኳሹ፣ አንድ መገናኛ ሬዲዮ፣ ስድስት ሙት አስራ ሁለት ቁስለኛ በማድረግ በድል ማጠናቀቅ ችሏል። በተያያዘው የአማራ ፋኖ ብሔራዊ ልደቡብ አማራ ቀጠና ሳምነውዝ ከሰምኮር ቡልጋ ክፍለ ጦር በስርዓቱ ጠባቂ አየር ወለድ ሰራዊት ላይ የተሳካ የደፍጣ ጥቃት ፈጽሟል። ከምንጃር ሸንኮራ ወረዳ በረት ወረዳ ሬሽን ሲያንቀሳ ስ በነበረው የጸረ አማራው ብልጽግና ቡድን ቅልብ ኮማንዶ ላይ ከባድ የደፈጣ ጥቃት ተፈጽሞ ከፍተኛ የሆነ ሰብአዊና ቁሳዊ ስራ አስተናግዷል። በጥቃቱ ሁለት ተሽከርካሪ ሰራዊት ከነተሽከርካሪው ዶጋመድ መደረጉም ታውቋል። አገዛዙ ለክፉ ቀን ብሎ አስቀምጧቸው የነበሩና የመጨረሻ ሳት ሲደርስበት ያሰማራቸው በቱርክና በቻይና የሰለጠኑ ኮማንዶዎችን የፋኖ ኃይሎችን ክንድ መቋቋም ተስኗቸዋል። ሲያሻቸው በደፈጣ ሲፈልጉ በጨበጣ እያርበደበዱ ግባተ መሬቱን እያፋጠኑት የሚገኙት የፋኖ ኃይሎች በሸዋ ብረትና ምንጃር እንዲሁም ባጣዬ ከፍተኛ ድል ተቀዳጅተዋል። የመረፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በተለያዩ አውደ ግንባሮች ድል ሲቀዳጅ አገዛዙ ባለሥልጣንን በቁጥጥር ስር መዋሉን አስታውቋል። የሐዋጃኖ ክፍለ ጦርና ሳምነው ክፍለ ጦር አዶች በጥምረት ጮቢበር ባደረጉት ተጋድሎ ታላቅ ድል አስመዝግበዋል። ምስራቅ አማራ ኮራን የሐዋጃኖ ክፍለ ጦርና ሳምነው ክፍለ ጦር አዶች በጥምረት ህዳር 8 2018 ዓ.ም ተምረት ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢበርና አዩ አካባቢ ባደረጉት ተጋድሎ በርካታ የጠላት ኃይል ሞትና ቁስለኛ በማድረግና የጠላትን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፏል። ምሽቱ ብልጽግና ሰራዊት ከመሸገበት ጮቤበር በር ወደ ዮቭ መድፍ ቢኤም ሞርተር ዞያ 3 በመያዝ ማጥቃት ያደረገ ሲሆን የሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተተኳሾችን ጨምሮ በርካታ የጥላት ኃይል ሞትና ቁስለኛ በማድረግ ወደ መጣበት ጮቤ በር በመመለስ ታላቅ ድል ተጎናጽፏል። ትናንት ህዳር 8 2018 ዓም ከቀኑ 9 ሰዓት ጀምሮ እስከ ምሽቱ ሁለት ሰዓት ተኩል ድረስ በዘለቀው ተጋድሎ በርካታ ሰራዊቱ የተመታበት ጥላት በአምቡላንስና በወራል ቁስለኛ ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅ እና ሁለት ብስክሌ በመጋጨት በሰው ህይወትና በንብረት ላይ ጉዳት አድርሷል። በተጋድሎ ከባድ ሽንፈት የደረሰበት ፋሽስቱ አገዛዝ ህዝብ በሚበዛባቸው የመኖሪያ አካባቢዎች ማለትም ራያ ቆቦ፣ አማያ፣ አዲስ ዓለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያ ለማጣ ኮቢ ቀረንሳና ቦታ ማርያም የተለያዩ ከባድ መሳሪያዎችን በማስወንጨፍ ሶስት ሰዎች በከባድ ሁኔታ የቆሰሉ ሲሆን በእንስሳትና በቤት ንብረት ላይም ጉዳት ደርሷል። እነዚህ በተጠቀሱት አካባቢዎች ባለፉት ሁለት ዓመታትና ወራቶች በከባድ መሳሪያ በርካታ ቁጥር ያለው የንጽዋን ህይወት የተቀጠፈ ሲሆን በመቶዎች የሚቆጠሩ እንስሳቶችም ሙተዋል። ቁጥሩ ቀላል የማይባል ቤትና ንብረት መውደሙ ተገልጿል። በተመሳሳይ የአማራ ፋኖ ብሔራዊል ምስራቅ አማራ ቀጠና ምኒልክ የአገዛዙን ባለስልጣን በቁጥጥር ስር ማዋሉን አስታውቋል። ይህ ፍላቂ ገረገራ ከተማ አስተዳደሪ ሚኒስቴር ብልጽግና ፖለቲካ ዘርፍ ኃላፊ ባንደዋ ወይዘሮ ዘመናዊ ሲሳይ በነበልባሎች እጅ መግባቷ ተረጋግጧል። ከመቄት ወደ ባህር ዳር በመጓዝ ላይ በጨጮ ኬላ የፍላቂ ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንደዋ ወይዘሮ ዘመናዊ ሲሳይ በነበልባሎቹ ቁጥጥር ስር መዋሏን የተገለጸው የፍላቂ ገረገራ ከተማ አስተዳደር የብልጽግና አመራሮች በስልጣን ሽኩቻ እየተተራመሱ መሆኑን ጨምሮ ሌሎች ወሳኝ መረጃዎችንም ለፋኑ አድርሳለች። በመቄትና ጋይንት የሚንቀሳቀሱ ፋኖዎች የፈጠሩ ቀጠናዊ ትስስር የባንዲራ ስምታት መሆኑን የፋኖ አመራሮች ገልጸዋል። ይህ በእንዲ እንዳለ ለጸረ ብልጽግና ቡድን አናገለግልም ያሉ ወታደሮች ፋኖን መቀላቅላቸውን ቀጥለዋል። በመልሶ ማደራጀት ተግባሩ የቀጠናውን ትግል መልክ እየቀየረ የሚገኘው ሁለት መቶ ስድስተኛ ኮር በጠላት ላይ ከፍተኛ ኪሳራ ባደረሰ ማግስት ባለፉት ሁለት ቀናት ውስጥ ስምንት ያገዛዙ ሰራዊት አባላት ስርዓቱን ከርተው ከነሙሉ ትጥቃቸው ሁለት መቶ ስድስተኛ ኮር መቀላቀላቸውን አስታውቋል። ከደብረ ማርቆስ ቁይ ደብረ ኤልያስ በመውጣት የኮሩን ክፍለ ጦሮች የተቀላቀሉ ሲሆን ንጉሥ ተክለ ሃይማኖት ሻለቃ፣ ደባይ ጮቄ ሻለቃ፣ ቀስተዳመና ሻለቃ ና ጅበላ ሞተራ ሻለቃ የአርመኒውን ሰራዊት አባላት መቀበላቸውን የቴዎድሮስ ህዝብ ግንኙነት መምሪያ ኃላፊ መረጃውን አድርሶናል። በሌላ የድል መረጃ የልጅ ኢያሱ ኮራሃዶች ከሚሴ ዙሪያ ደዋ ጨፋ ወረዳ በአገዛዙ ሚሊሻ ፖሊሶች ላይ ጥቃት በማድረስ ድል መጎናጸፋቸው ተገለጸ። የጎፍ ክፍለ ጦር ቃኝና ከመክትና ሳተነው ሻለቃዶች የተውጣጡ አባላቶች ኅዳር 8 2018 ዓ ም ከቀኑ 9 ሰዓት ከሚሴ ዙሪያ ዳዋ ጨፋ ወረዳ ጉባኤ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈት ከ15 በላይ ሙትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋል። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥር ያልታወቁም ተማርከዋል። በተጨማሪም የነፍስ ወከፍ ክላሽንኮቭ መሳሪያ፣ የወገብና የደረት ትጥቆች፣ ተተኳሽና ካዝናዎች ተማርከዋል ተብሏል። የተማሪዎች አመፅ መነሳቱ የብልጽግናውን አገዛዝ ማስደንገጡ ተሰምቷል።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 ከሚገኝባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሊሆራ፣ ሰላሌ፣ መዳወላቡና ድሬዳዋ ዩኒቨርሲቲዎች የሚገኙ ሲሆን በሌሎች ዩኒቨርሲቲዎች ላይም ታላቅ ተቃውሞ እንደሚጀመር እየተነገረ ይገኛል። ይህንን አዲስ ፕሮግራም እንዲቀይር አብይ አህመድ ለብርሃኑ ጁላ ጥብቅ ማስጠንቀቂያ የሰጠ ሲሆን ብርሃኑ ነጋ ደግሞ ቅዱን መሰረዝ እንደማይችል መልስ ሰጥቷል ተብሏል። በሁለቱ ባንዳዎች በኩል የተካረረ ጥላቻ መጀመሩን የውስጥ ምንጮች ገልጸዋል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፎክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት የተገለጸ ሲሆን በአገሪቱ ያለው የሰላም እጦት ለቀጣይ ማስተማር ሂደትም እንቅፋት ስለሚሆን መጀመሪያ ሰላም ይቅደም የሚለው ጉዳይ ተነስቷል። አገሪቱ ከገባችበት የመፈራረስ አደጋ ሳትወጣኛን በዚህ የሰላም እጦት ውስጥ አሰማርቶ ፖለቲካ መስራት የማይቻልም የማይታሰብም ሲሉ አስጠንቅቀዋል። ብርሃኑ ከሰሞኑ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ድግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። ይህ የአድርባይነታቸው ንግግር ግን ከህዝቡም አለቆቻቸውም ጋር አጣልቷቸዋል ተብሏል። በጋምቤላ ክልል ማንነት ተኮር ጥቃት መፈጸሙ ተገለጸም። በጋምቤላ ክልል ማንነት ተኮር ጥቃት ተፈጽሞ የበርካታ ሰላማዊ ዜጎች ሕይወት እያለፈ መሆኑ ተሰምቷል። የብልጽግናው መንግስት የፈጠረው አደገኛ ትርክት በጋምቤላ ክልል ተግባራዊ እየተደረገ ነው ሲሉ ጋምቤላ ከተማ ነዋሪዎች ተናግረዋል። በአካባቢው አጠራር ቀይ ሰው ደገኛ ወይም አበሻ በሚባሉ ዜጎች ላይ ጥቃት ሲደርስ ቆይቷል። አሁንም በዚህ መለያ መንገድ በዋናነት የአማራ ትግሬና ጉራጌ ማህበረሰቦች ላይ ማንነት ተኮር ጥቃት እየደረሰ ነው ብለዋል። በጋምቤላ ክልል ከአበሻ ይልቅ የሱዳን ዜጎች ይበልጥ በዋስትና ይኖራሉ ያሉት የጋምቤላ ከተማ ነዋሪዎች ችግሩ የመጣው በመንግስት በኩል በመሆኑ አለም አቀፉ ማህበረሰብ ችግሩን እንዲያውቅልን ሲሉ ተናግረዋል። ይህ የሰሞኑን ጥቃትና ግድያ ለወረደው ለማሳወቅ የሄዱ በቁጥር አምስት የሚሆኑ ሰዎች ከዳር 7 2018 ዓ ም ጀምሮ ታስረው እንደሚገኙም ታውቋል። ይህ ተግባር ጸረ ሀበሻ ጥላቻና መግደል በክልሉ የጸጥታ ኃይል የሚመራ ሲሆን የፌዴራል ፖሊስ ደግሞ የችግሩ አንዱ አካል ነው ተብሏል። በድጋሚ የሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ለዛሬ ህዳር 9 2018 ዓ ም ለምሽት ያዘጋጀንላችሁ ማዋለ ፋኖ ዜና አበይት መረጃዎች የተከታተላችሁትን ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።